በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የተወደዳችሁ የሎል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን፣ የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ሰላም ላችኋለው እንደምንላችው እንደምንለሳ ደረሳችው አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምረትና እንደ ቸርነት ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማነቷት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ እየተመሰገነ ይሁንል። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው መጋቢት 27 ቀን መድኃኔ ዓለም እያልን የጌታችን የመድኃኒታችን የኢየሱስ ክርስቶስን ጥንተ ስቅለት በታላቅ ድምቀት እናከብራለንና ይህንን ክብረዋል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጥራ አድርገን ማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጽን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመን አቃንቶ በአፈ መልአክ ታርሞ ያስተምረን ይመክረን ይገስጽን ዘንድ የእርሱ መልካምና በጎ ፍቃዱ ይሆነልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳኢነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ምርታችን ስንገባ ታዲያ መጋቢት 27 ቀን መድኃኔ ዓለም እያለን በታላቅ ድምቀት የጌታችን የመድኃኒታችን ኢየሱስ ክርስቶስን ጥንተ ስቅለቱን እናከብራለን። ይህንን ክብረዋል ስለምንድን ነው የምናከብረው በዚህ ዕለት ምን የተፈጸመበት ዕለት ስለሆነ የሚለውን ስንመለከት የዓለም መድህን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም በነሳው ስጋ በቀራኔው መስቀል ላይ ተሰቅሎ ሕይወቱን ለዓለም ቤዛ አድርጎ የሰጠበት ቀን ስለሆነ ነው። መጋቢት 27 ቀን ማለት ነው። ይህ ቀን ታዲያ ስለ ክርስቶስ ሕማም፣ ስለ ክርስቶስ መከራ፣ ስለ ነገረ መስቀሉና ስለ ሞቱ የተነገሩ ትንቢቶችና ምሳሌዎች ሁሉ የተፈጸሙበት፣ ሰማዊ አምላክ ስለ ሰው ልጆች ፍቅር ሲል ልዩ ልዩ መከራዎችን የተቀበለበት፣ እንደዚሁም ደግሞ በሞቱ ሞትን ሽሮ ያዳምን ዘር ሁሉ ከሞት ሞት ያዳነበት፣ ለዓለም ሁሉ ፍቅሩን የገለጸበት፣ በመስቀል ላይ ባፈሰሰው ደሙም ደግሞ ዓለምን ነፃ ያወጣበት፣ በአጠቃላይ በዚህ ቀን አስራ ሦስቱን ሕማማተ መስቀል በትዕግስት ተቀብሎ ቅድስት ነፍሱን ከቅዱስ ስጋው በገዛ ፈቃዱ የለየበት የስቅለቱና የሞቱ መታሰቢያ ዕለት ነው ማለት ነው። ለዚህም ጥንተ ስቅለት ተብሎ ይጠራል ማለት ነው። መስሎ እግዚአብሔር ይተው ታዲያ በአሉም ደግሞ መድሃኔ ዓለም እየተባለ ይጠራል መድሃኔ ዓለም ተብሎ ስለምንድነው የተጠራው ተጠራው መድሃኔ ዓለም ማለት የስሙ ትርጉምስ ምን ማለትን የሚለውን ስንመለከት ደግሞ ክርስቶስ ማለት መሲህ ማለት እንደሆነ ኢየሱስ ማለት መድሃኒት ማለት እንደሆነ አማኑኤል ማለት ደግሞ እግዚአብሔር ከኛ ጋር ነው ተብሎ እንደሚተረጎም ሁሉ መድሃኔ ዓለም ማለትም ደግሞ ዓለምን ሁሉ የሚያድን የዓለም መድሃኒት ማለት እንደሆነ ከቅዱሳት መጻሕፍት እንረዳለን ማለት ነው። አስተውል እግዚአብሔር ዓለም የዳነውም ደግሞ በመስቀሉ ላይ ባፈሰሰው ደሙና በሞቱ አማካኝነት በተገኘው ጸጋ ነውና የጥንተ ስቅለቱና የመስቀሉ ሚስጥር ዓለምን የማዳን ሚስጥር ስለሆነ የጥንተ ስቅለቱ መታሰቢያ በዓል በሚከበርበት በመጋቢት 27 ቀን ምእመናን ሁላችን በቤተ ክርስቲያን በመገኘት በእርሱ ደም ዓለም የዳነ መሆኑን በሚገልጠው ስሙ መድኃኒዓለም በተሰኘው ስሙ እየተማጽንንና ዓለምን ለማዳን የተቀበለውን መከራ መስቀል እያስታወስን እያሰብን በዓሉን በድምቀት እናከብራለን። አዎ የጌታችን መከራ ስቃይ መቀበል ቢያሳዝንንም እንኳን ጌታችን ለእኛ ያደረገልን ነገር ግን ደስ ያሰኛልና ደስ እያለን ስለማይነገር ስጦታው እግዚአብሔር አምላክን እናመሰግናለን። አዎ ከጨለማ ወደ ብርሃን የወጣንበት፣ አዎ ከስራታችን የተፈታንበት አዎ ከዲያብሎስ ግዞት ነጻ የወጣንበት ዕለት ነውና ይህንን ዕለት ደስ እያልን እናከብራለን ማለት ነው። አዎ መጋቢት ሃያ ሰባት ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ጥንተ ስቅለቱ የሚታሰብበት ቀን ነው። ይሁን እንጂ ታዲያ ሊቃውንተ ቤተ ክርስቲያን በዲሜጥሮስ ቀመረ መሠረት አጽዋማትን በጠበቀ መልኩ ከትንሣኤ በዓል በፊት ያለውን ዓርብ ስቅለት ተብሎ እንዲከበር ሥራት ሰርተውልናልና ከትንሣኤ በፊት ያለውን ዓርብ ስቅለት እያልን በስግደት እንደዚሁም ደግሞ በአክፍሎት እናከብራለን ማለት ነው። በጾም ጭምር እናከብራለን ማለት ነው። መጋቢት 27 ቀን ደግሞ ይህ መጋቢት 27 ቀን በአብይ ጾም ስለሚውልና ይህ የአብይ ጾም ወቅት ደግሞ ሐዘን እንጂ ደስታ ስለሌለ በዓለ መክበርም ስለማይፈቀድ ወደ ጥቅምት 27 ቀን ተዘዋውሮ ደስ ብሎ እንድናከብረው ቤተክርስቲያናችን ሥርዓት እንሰርታልናለች። ለዚህ ነው ጥቅምት 27 ቀን ጥንተ ስቅለቱ እያልን ይህንን ክብረ በዓሉን እናከብረው ማለት ነው። አሁን አሁን ግን በአንዳንድ አድባራት ይህ ክብረ በዓል እየተከበረ ስለሆነ፣ ይህም ብቻ ሳይሆን ደግሞ መጋቢት 27 ቀን ምንድነው የተፈጸመው የሚለውን ሁላችንም እናውቅ ዘንድ ይህንን አስተምሮ እንማማር ዘንድ ይዘን መተላል ማለት ነው። አስተውሉ ምናልባት ጥቅምት 27 ቀን አክብረናል፣ ስለዚህ ለምንድን ነው አሁን እያሉ ግራ የሚገባቸው ሰዎች ስላሉ ነው ይህንን ያነሳውት ማለት ነው። ታዲያ መጋቢት 27 ቀን የሚከበረውን የመድኃኒዓለምን በዓል ጥንተ ስቅለቱ ነው ብለን ስንናገር የስቅለቱን መታ ጌታ ሳይዋል ስናከብር በዚህ ቀን በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የተፈጸሙትን ጸዋተ መከራዎችና እርሱ በመስቀል ላይ ያለ በሰማይና በምድር መካከል የተፈጸሙትን ተአምራት አብረን ልናስባቸው ልብም ልንላቸው ያስፈልጋልና ይህንን ከብዙ በጥቂቱ አጥራ አድርገን እንመለከታለን ማለት ነው። አስተውል እግዚአብሔር። ታዲያ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ከደረሱት መከራዎች መካከል ጥቂቶቹን አንስተን ስንመለከት ያ መማክርት የመከሩት ከንቱ መክረና በለተረቡ እንደዚሁ በአይሁድ ሸንጎ የተወሰነበት ጠማማና የተዛባ ፍርድ የመጀመሪያው ሕማም ነው፣ ጽዋት ወ መከራ ነው። አስተውሎ እግዚአብሔር ሰቦ ንጹ የሆነውን አምላክ ወንጀለኛ ነው ብለው ፈረዱበት። ከሰሱት፣ የሐሰት ክስ ከሰሱት። አዎ ጌታችንን በፍርድ አደባባይ አቆሙት። ንጹሕ ሆኖ ሳለ ምንም ኃጢአት ሳይገኝበት ሳለ እርሱን ኃጢአተኛ ነው ብለው ጠማማ ፍርድ ፈረዱበት። በለተረቡ እነዚያ የአሁድ መማክርት። ተሰብስበው ሰኞ ተሰብስበው ተማከሩ፣ ምክራቸው ፍሬ አላፈራም። ማክሰኞ ተሰበሰቡ ምክራቸው ፍሬ አላፈራም። በዕለተ ረቡዕ ግን ምክራቸው ፍሬ አፈራና ውሳኔ ወሰኑ። ምን የሚል ውሳኔ ነው የወሰኑ ስንል ታዲያ ጌታችን መገደል እንዳለበት ወሰኑ። ያንን ውሳኔ ደግሞ ፍርዱን ቀላል እንዲሆነላቸው ያደረገላቸው ሰኞና ማክሰኞ መግባባት ያልቻሉበትን ነገር እንዲግባቡና ቀላል አድርጎላቸው ይህንን ውሳኔ እንዲወስኑ ያደረጋቸው የአስቆሮት ይሁዳ ነበረ። አዎ የአስቆሮት ይሁዳ በመካከላቸው ተገኝቶ ጌታችንን በሰላሳ ዲናር አሳልፎ ሊሰጣቸው ከእነርሱ ጋር ሲስማማ እነርሱ ሁሉም ነገር ቀለለላቸው። በዕለተ ረቡዕ ተማክረው ምክራቸውን አጠናቀቁ። ጌታችን መሰቀል እንዳለበት ወሰኑ። አዎ ይህ የመጀመሪያው ሕማም ነው። ከዚያም በኋላ ደግሞ በዚህ ኋላ በቃም መጋቢት 26 ቀን የጸሎተ ሐሙስ ዕለት ማታ ላይ ወይም ደግሞ ለ27 አጥቢያ ለደቀ መዛሙርቱ የመጨረሻውን እራት መግቦ ምስጢረ ቁርባንን ከመሠረተ በኋላ ሌሊቱን በሙሉ በአይሁድ ጭፍሮችና በሊቃነ ካህናት ሎሌዎች የደረሰበት ሥቃይና መንገላታት እጅግ የሚያሳቅቅ ነው፣ ወገኖቼ የሚያሳቅቅ ነው። ጌታችን አዎ የጸሎተ ሐሙስ ዕለት ራት ከመገባቸው በኋላ ምሥጢረ ቁርባንን ከመሰረተላቸው በኋላ ሦስት ሰዓት ላይ የአስቆሮቱ ይሁዳ መጥቶ ጌታችንን አቅፎ ስሞ አሳልፎ ሰጠው። አሁ ጌታችን ማታ ከተያዘባት ሰዓት ጀምሮ ሌሊቱን ሙሉ የአይሁድ ሊቃነ ካህናትና የአይሁድ ጭፍሮች ጌታችንን እያንገላቱ ለመናገር እንኳን የሚዘግን ብዙ ስቃዮችን አሰቃይተውታል። ይህ ሁሉ ሥቃይ ለኔ እና ለእናንተ ነው ወገኖቼ። አዎ ጭፍሮቹ በይሁዳ መሪነት እርሱን ከያዙ በኋላ እንደታሰረ በመጀመሪያ ወደ ሐና ዘንድ፣ ከዚያም ደግሞ ወደ ሊቀ ካህናት ወደ ቀያፋ ዘንድ፣ ቀጥሎም ደግሞ ወደ ጲላጦስ፣ ከጲላጦስ ደግሞ ወደ ሄሮድስ፣ ከዚያም እንደገና ደግሞ ወደ ጲላጦስ እያመላለሱ እንዲንገላታና እንዲሰቃይ አድርገውታል። መንገላታት ብቻ አይደለም፣ ደግሞ እየተዘባበቱ እየሰደቡ ፊቱን እየመቱት ነበረ። አዎ በዚያውም ላይ እየሰደቡትና እየዘበቱበት ፊቱን በጥፊ ራሱን ደግሞ በዱላ ይመቱት እንደነበረ ቅዱሳት መጻሕፍት በሰፊው ያስረዳሉ። የማቴዎስ ወንጌል ምዕራፍ 27 ቁጥር 27 ጀምሮ ስትመለከቱ እንደምታገኙት አስተውል። እግዚአብሔር ይትቦት። አዎ ጌታችን የሰው ልጆችን የፈጠረበት እጁን መቱት፣ አንገላቱት፣ ወዲያ ወዲህ እያደረጉ አሰቃዩት። ሌሊቱን ሙሉ ለ27 ጥያ በ26 ሌሊት ለ27 ጥያ ሌሊቱን ሙሉ እንዲሁ እየተዘባበቱበት፣ እሲ ንገረን ማን የመታህ እያሉ ፊቱን እየመቱት አዎ። ራሱን በዱላ እየቀጠቀጡት ተናገር እያሉ እየሰደቡት ያንን መራራ ምራቃቸውንም ጭምር እየተፉበት ሌሊቱን ሙሉ በእንዲያለ መልኩ አሰቃዩት። መጋቢት ሰባት ቀን ደግሞ በለተ ዓርብ ከ3 ሰዓት እስከ 9 ሰዓት የተቀበላቸው መከራዎችም ደግሞ እጅግ በጣም ብዙ ናቸው ወገኖቼ፣ እኔ ተናግሬ የምጨርሰው አይደለም። እስቲ ሁላችንም ራሳችንም ለጥቂት ደቂቃ በዚያ ቦታ ላይ አስቀምጠን ቆም ብለን እናስብ ወገኖቼ ቪዲዮን ቁም አድርጋችሁ ራሳችሁን ጎለጎታ አድርሱ በዚያ ቦታ ላይ ራሳችሁን አድርጉ አዎ ሌሊቱን ሙሉ ስትሰቃዩ እንዳደራችሁ እስቲ አስቡት ለዚያው ምን አይነት ስቃይ እንደሆነ ራሳችሁን በዱላ እየተመታችሁ ምራቅ እየተተፋባችሁ በጥፊ እየተመታችሁ እየተሰደባችሁ ከዚህ እዛ ከዛ እዚህ እየተመላለሳችሁ ሌሊቱን ሙሉ እንደተሰቃያችሁ ራሳችሁን አድርጋችሁ አስቡት ወገኖቼ እንዲያለ መልኩ ካንድለን በኋላ ጌታችን በዚህ አላበቃም ስቃዩ አሁ የሚያሳቅቅና የሚዘገንን ስቃይና ስቃይ አሰቃይተውታል። እኔና እናንተ ስንናገረው ምናልባት ላፋችን ይቀለን ይሆናል። ነገር ግን ስድስት ሺህ ስድስት መቶ ስድሳ ስድስት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ጠዋት ላይ ተገርፏል ስለ እኔና ስለ እናንተ። ይህ ሁሉ ጅራፍ ለእኔና ለእናንተ ነው ወገኖቼ። እኔና እናንተ የምንሰቃየውን ስቃይ እርሱ ብቻውን ተሰቃየ፣ እኛን ነጻ ለማውጣት ሲል ጌታችን 6666 ጊዜ የተገረፈ። አስተውሉት ወገኖቼ፣ 6 ጊዜ አይደለም፣ 600 ጊዜ አይደለም፣ 60 ጊዜ አይደለም፣ 6666 ጊዜ ነው። እኔና እናንተ እሾህ እንኳን እጣታችንን ሲወጋ፣ እንቅፋት እንኳን መቶን መሬት ላይ ስንወድቅ የሚያምን ነው። ምን አይነት ስለምን ወገኖቼ፣ እስቲ አስተውሉት። ምናልባት በዚህ ሰዓት እጃችሁ ላይ ቁስል ያለ የምትሰቃዩ ሰዎች ልትኖሩ ትችላላችሁ። ያንን ህመማችሁን ስትመለከቱና ጌታችን ለኛ ሲል የተቀበለውን መከራ አነጻጽሩት ወገኖቼ። ምን ያህል ከባድ፣ ምን ያህል የሚዘገንን ስቃይ ጌታችን ለኛ ሲል እንደከፈለ ልታስተውል ያስፈልጋል ወገኖቼ። 6666 ጊዜ ሲገረፍ ታዲያ እኔና እናንተ እንደምናውቀው አይነት ባለ ጅራፍ አይደለም። እኔና እናንተ እንደምናውቀው አይነት ጅራፍ አይደለም፣ ወገኖቼ እርሱ የተገረፈበት ጅራፍ የሰውነትን ክፍል አንድ ጊዜ ሲያርፍ ቦጫጭቆ ሥጋውን በመሬት ላይ የሚጠል እሾሃማ በሆነ ጅራፍ፣ አዎ ብረት ሆኖ እነዚያ ብረቶች ደግሞ አንድ ጊዜ የሰው ሰውነት ላይ ሲያርፉ የዚያን ሰው ሰውነት ቆዳውን ሥጋውን በጫጭቆ በሚጠል አይነት ጅራፍ 6666 ጊዜ ሲገረፍ፣ አዎ ሥጋው ከላዩ ላይ ተቦጫጭቆ በመሬት ላይ ወደቀ፣ ደሙ እንደ ውሃ ፈሰሰ። አጥንቶቹ ነጭ ሆነው እስከሚታዩ ድረስ ጌታችን ሰለኔና ሰለ እናንተ 6666 ጊዜ ተገረፈ። ወገኖቼ ይህም ብቻ አይደለም። ይህን ሁሉ መከራ ሥቃይ ካሰቃዩት በኋላ መስቀሉን አሸክመውት በቀራኔዮ ተራራ ላይ እየወደቀ የተነሳ ወደዚያ ወሰዱት፣ እያዳፉት ወሰዱት። መስቀሉን ተሸክሞ በቀራኔዮ ተራራ ላይ እየወደቀ የተነሳ የገዢው የጲላጦስ ወታደሮች እያዳፉት፣ እርሱ የሰማይና የምድር ንጉሥ ሆኖ ሳለ የምድራዊ ንጉሥ ወታደሮች እያዳፉት፣ ርኩስ ምራቃቸውን እየተፉበትና እያፌዙበት ወደ ተራራው እንዲወጣ አደ ያደረጉት ወገኖቼ፣ ያን ሁሉ መከራ ስቃይ ከተቀበለ ያን ሁሉ ግርፋት ከተቀበለ በኋላ የሚገርፉት ሰዎች እንኳን መግረፍ ደከማቸው። ተራ በተራ እየተቀባበሉ ሲገርፉ፣ እርሱ ግን አንድ ብቻውን ሆኖ ያ ሁሉ ዱላ፣ ያ ሁሉ ጅራፍ በላዩ ላይ ካረፈበት በኋላ እንዲህም ሆኖ እርጥም መስቀል አሸክሙት። ተወገኖቼ እርጥሙን መስቀል ተሸክሞም በተደላደለ መንገድ ላይ አልነበረም ሲሄድ ነበረው። አዎ ወጣገባ ወጣ ገባ ባዶ እግሩን እያስኬዱት፣ አዎ፣ እግሮቹን እንቅፋት እየመቱት እየወደቀ እየተነሳ ያ እርጥብ መስቀል ከላይ ተሸክሞ ዳገት ነበረ፣ ተራራ ነበረ ሲወጣ የነበረ ወገኖቼ እያፌዙበት ለዛውም ስለሱ የተጻፈው የነቢያትን ትንቢት ይፈጽም ዘንድ፣ ታዲያ ልብሱን ገፈው ከለሜዳ ለብሰውታል። በልብሱም ላይ ዕጣ ተጣጥለው ተከፋፍለውታል። ወገኖቼ የሾህ አክሊል ጉንጉን በራሱ ላይ በማድረግ የሰማና የምድር ንጉሥ እንዳልሆነ ሁሉ ንጉሥ ሆይ ሰላም ላንተ እያሉ ይሳለቁበታል። ብዙዎችን ሰማዕታት፣ ብዙዎችን ጻድቃንን አክሊል የሚያቀዳጀውን አምላክ እነርሱ ግን የሾህ አክሊል አ

እስቲ አስተውሉት አንድ ጊዜ እሾህን እንኳን በግንባራችን ላይ እሾህን በራሳችን ላይ ለጥቂት ደቂቃ እንኳን ከተን ብንመለከት ምን ያህል ሕመም እንደሚሰማን፣ አናታችን ላይ የገባ ነገር ካናታችን እስከ እግራችን ድረስ ምን ያህል ሕመም እንዲሰማን እንደሚያደርግ አስተውሎ፣ ወገኖቼ ጌታችንን ግን የእሾህ አክሊል ራሱን እየወጋው፣ አዎ ዝም ብለው ለጌጥ አይደለም፣ ከላይ ያስቀምጡለት ራሱን እየወጋው ከራሱ ላይ ከጭንቅ ጭንቅላቱ ላይ ደም እንደ ውሃ እየፈሰሰ የሾህ አክሊልን አቀዳጁት፣ ተሳለቁበት። ይህም ብቻ አይደለም ጎኑን በጦር ወጉት፣ እጆቹና እግሮቹን በአምስቱ ቅንዋተ መስቀል ቸነከሩት። ወገኖቼ አዎ፣ እነዚያ አዳምን የፈጠሩ እጆች በችንካር ተቸነከሩ። አዎ፣ እነዚያ በገነት የተመላለሱ እግሮች በችንካር ተቸነከሩ። እጆቹና እግሮቹን በአምስቱ ቅንዋተ መስቀል ወይም ደግሞ ቸንካሮች ነው ጌታችን መድኃኒታችን ኢየሱስ ክርስቶስን ለመስቀል ላይ ሰቅለውታል። አው እኔ አጠራ አድርጌን የተናገርኩት ጌታችን ግን የተቀበለው ከዚህ የከፋ ለመናገር እንኳን የሚዘገንን ስቃይ ነው ወገኖቼ። ይህ ሁሉ የሆነ ግን ለኔና ለእናንተ እንደሆነ ልናውቅ ያስፈልጋል። በመስቀል ላይ ያለ ታዲያ ጌታችን ሰባት አረፍተ ነገሮችን ወይም ደግሞ ሰባት የፍቅር ቃላትን ተናግረዋል። ከነዚህ ደግሞ በጣም የሚያስደንቀው ጠላቶቹ እያሰቃዩት፣ እያንገላቱት፣ እየገደሉት ሳሉ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲል የተናገረው ቃል ነው ወገኖቼ። ያስተውሉ። ይህንን ጌታችን ሲናገር እኛም እንድንማር ነው። እርሱን አብነት አድርገን እንድናደርገው ነው። ዛሬ ግን የትኛው ትውልድ ነው የትኛው ሰው ነው የበደሉትን ሰዎች ይቅር የሚለው እየገደሉት ያሉትን ሰዎች ይቅር የሚለው እየሰደቡት ያሉትን ሰዎች ይቅር የሚለው ስለ ነርስ የሚጸልየው የትኛው ሰው ነው? ዛሬ ጥቂት እንኳን የሚናገርን ሰው የሚናገረን ሰው እንግደለው እንላለን እንጂ ጌታ ሆይ ይቅር በለው የምንም። ስንቶቻችንን ነው ወገኖቼ በፍቅር የምናሸንፈው? ስንቶቻችንን ዛሬኮ እናትና ልጅ የተጨካከኑበት ዘመን ነው ዘመናችን። እናትና አባት ወይም ደግሞ ልጅና አባት የተኮራረፉበት ልጅ ጨክኖ አባቱን የሚዘጋበት የማያናገርበት፣ አባትም ደግሞ ልጁን ልጅ አይደለም ሂድልኝ የሚልበት የማይነጋገሩበት ዘመን ላይ ሆነ ያለ ነው። ጌታችን ግን ያን ሁሉ መከራ ስቃይ የተቀበለው ያ ሁሉ መከራ ደርሶበት ደግሞ ይህንን ቃል የተናገረው እኛ በህይወት እንድንኖረው ነው ወገኖቼ። አዎ በሕይወት እንድንኖረው ነው። ስለዚህ እኛ ከዘመዶቻችን ጋር ከጓደኞቻችን ጋር ከሌሎችም ጋር ተጣልተን አይደለም በድለውን እኛ በድለናቸው አስቀይመናቸው እንኳን ይቅርታ የማንላቸው ብዙዎች ነን። እነርሱን ይቅርታ ሳንል ደግሞ ቤተ ክርስቲያን ሄደን ከጎናችን ያለውን አባታችንን ይቅር ሳንል፣ ከጎናችን ያለውን ወንድማችንን ይቅር ሳንል ሰማያዊ አምላካችንን ጌታ ሆይ የበደሉንን ይቅር እንደምንል ይቅር በለን ብለን እንማሰናለን። እኛ ሳንል እንዴት ነው ጌታችን ይቅር የሚለን? ወገኖች ቆም ብለን እናስተውል ያስፈልጋል። ጌታችን እየገደሉት እያሰቃዩት ያን ሁሉ መከራ ስቃ እያደረሱበት ነው አባቶ የሚያደርጉትን አያውቁምና ይቅር በላቸው ሲል የተናገረው ማለት ነው። ይህም ብቻ አይደለም፣ በመጨረሻም ታዲያ ጌታችን እነሆ ሁሉም ነገር ተፈጸመ በማለት ተናገረ። ይህንን ከተናገረ በኋላ ወዲያውኑ ቅድስት ነፍሱን ከቅዱስ ስጋው ለየ። ቅድስት ነፍሱን ከቅዱስ ስጋው በፈቃዱ ለይቶ ሞት የማይገባ አምላክ ለሰው ልጆች ሕይወት ሲል ራሱን አሳልፎ ለሞት ሰጠ። አስተውል፣ እግዚአብሔር ተወው ክርስቶስ የተሰቀለው መጋቢት 27 ቀን ነው። እዚህ ጋር ግን ልብ ልንል የሚያስፈልገው ነገር እንደ አንድ ሰዎች ክርስቶስ የተሰቀለው መጋቢት 27 ቀን ከሆነ እንደገና በሌላ ጊዜ በዓለ ስቅለትን ማክበር ለምን አስፈለገ የሚል ጥያቄ በአይምሮአቸው ሊመጣ ይችላል። አዎ፣ እርግጥ ነው ጥንተ ስቅለቱን ማክበር በቃ ነበረ። ሆኖም ግን ክርስቶስ የተሰቀለው በለተ አረብ ስለሆነ ከመቃብር የተነሳው ደግሞ

ስቅለት ከዕለተ ዓርብ፣ ትንሣኤውን ደግሞ ከዕለተ እሁድ፣ እርገት ደግሞ ከዕለተ ሐሙስ እንዳይወጡ ሌሎቹም በዓላትና አጽማት በተወሰነላቸው ቀን እንዲውሉ ማድረግ ይቻል ዘንድ የቀድሞ አባቶቻችን ሊቃውንተ ቤተ ክርስቲያን ሰባት አዋዳትን አዘጋጅተውና ቀምረው ሁሉም ሥራቱን ጠብቆ ድርጊቱ በተፈጸመበት ቀን እንዲከበር የወሰኑ በመሆኑ ይህንን ክብር ባህል እናክብር ማለት ስለዚህ ይህንን በሚገባ ልናውቅ ያስፈልጋል። በዚህ መሠረት ታዲያ ጥንተ ስቅለቱ መጋቢት 27 ቀን በየዓመቱ እየታሰበ ይከበራል ማለት ነው። በዓለ ስቅለቱ ደግሞ ከሰሞነ ሕማማቱ ጋር በዓመት አንድ ጊዜ በለት በለት ዓርብ በጾምና በጸሎት እንዲሁም ደግሞ በአክፍሎትና በስግደት እንዲከበር ተደርጓል፣ ተሰርቷል። ይህ ስራትም ደግሞ እየተከናወነ ነው ያለው ማለት ነው። አሰውሉ ስለዚህ ይህን ክብር በዓል ስብና ክብር ታዲያ ጌታችን ለእኛ የከፈለልን ዋጋ ለእኛ የከፈለልን መከራ ሁላችንም ልናስብ ያስፈልጋል። ጌታችን ሰለሬና ስለ እናንተ ዐሥራ ሦስት ሕማማተ መስቀልን ተቀብሏል። ወደ ኋላ ታስሯል፣ በገመድ ተስቧል፣ በምድር ላይ ወድቋል፣ ተነስቷል፣ በእግር አይሁድ ተረግጧል፣ ከምሰሶ ጋር ተላትመዋል። እንደዚሁ ደግሞ በጥፊ ተመትቷል፣ በጅራፍ ተገረፏል፣ ራሱን በዱላ ተመትቷል፣ የሾህ አክሊል ደፍቷል፣ መስቀል ተሸክሟል፣ በችንካር ተሸንክሯል፣ በመስቀል ላይ ተሰቅሏል፣ መራራ ሐሞትንም ጠጥቷል ማለት ነው እነዚህን አስራ ሶስት ህማማተ መስቀል ጌታችን ስለ እኔና ስለ እናንተ ተቀብሏል እርሱ የተቀበላቸውን ህማማተ መስቀል ደግሞ በዚህ ዕለት ሁላችንም ልናስብ ያስፈልጋል ወገኖቼ ጌታችንን አምላክ ሆይ እንበለው ጌታ ሆይ እንበለው፣ መድኃኒታችን ሆይ እንበለው፣ እግዚአብሔር ሆይ እንበለው። ስለኛ ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ ተገረፍክ፣ ክፎች አይሁድ ምራቃቸውን ተፉብ፣ በዘንግ ራስህን መቱ፣ ዕርቃንህን በመስቀል ላይ ሰቀሉ። ወየው እንበለው ገኖቼ እግዚአብሔር የሠራት ቀን ይቺናት ሐሴትን እናድርግ በእርሷም ደስ ይበለን ተብሎ በመዝሙር ላይ እንደተጻፈ በእውነትም ዕለተ ዓርብ የጌታ ሥቃይ ቢያስለቅሰንም እንኳን ከሥራ የተፈታንበት ዕለት ስለሆነ ይቺናት እግዚአብሔር የሠራት ቀን ብለን መድኃኒታችን ኢየሱስ ክርስቶስን ስለማይነገር ስጦታው ልናመሰግነው ልናመልከው ያስፈልጋሉ። ግኖች ሁሉ ኃጢአት ሠርተዋልና የእግዚአብሔርን ክብር ጎድሏቸዋል ተብሎ በሮሜ ላይ እንደተጻፈው የሰው ልጆች ጽድቅ ርቆን በግዞት ውስጥ ሳለን ከሰማያት ሰማያት ወርዶ በመስቀል ተሰቅሎ ደሙን አፍሶ የጥንን ግርግዳ ሰብሮ ከኃጢአት ባርነት ነፃ ያወጣን መድኃኒዓለም በእውነት ይክበር ይመስገናው። በነፃነት ልንኖር ክርስቶስ ነፃነት አወጣን፣ እንግዲህ ጸንታችሁ ቁሙ እንደገናም በባርነት ቀንበር አትያዙ ይላል ገላትያ አምስት ላይ አው የሚያሳዝነው ግን መድኃኒዓለም በመስቀል ላይ ስለኛ ሞቶልን ሳለ ግን አሁንም በኃጢአት ቀንበር ሆነን ሞተልን እንፈጣራችንን ደግመን ደጋግመን እያሳዝን ነው፣ ደግመን ደጋግመን እየሰቀልነው ያለነው ዛሬም በዘመናችን ወገኖቼ፣ በዚህ ነው አንደኛ ዮሐንስ ምዕራፍ ሦስት ላይ እንዲህ የሚል ቃል ተጠቅሰልን። ልጆች ሆይ በሥራና በእውነት እንጂ በቃልና በአንደበት አንዋደድ ይላል አንደኛ ዮሐንስ ላይ ወገኖቼ፣ ይህንን ቃል ልብ ብላችሁ አስተውሉ። በስራና በእውነት እንጂ በቃልና በአንደበት አንዋደድ ይላል አዎ ዛሬ በአንደበት ወድሃለሁ ወድሻለሁ ምን እባባል ብዙ ነን አዎ እርሱን ወደዋለሁ ምንባባል ሰዎች አለን በጀርባ ግን ዞር ብለን እንዲሞት እንዲገደል ነገር የምንሸርብ ሸር ብዙዎች አለን ዛሬ በዘመናችን ይህ ደግሞ እግዚአብሔር የማይወደው ስራ ነውና ይህንን ስናደርግ እርሱ ለኛ የከፈልን ዋጋ ትተን ረስተን ይህንን ስናደርግ ደግመን ደጋግመን እየሰቀል ነው እያሳዘን ነው እንደሆነ ቆም ብለን እናስተውል ያስፈልጋል እውነት ጌታችን ለእኛ ሲቀበል ያን ሁሉ መከራ ስቃይ መቀበሉ የሚያሳዝነን ከሆነ ዛሬም እኛ ደግመን ጌታችንን ከመስቀል ከማሳዘን ልንቆጠብ ያስፈልጋል። እርሱ በወደደው እርሱ በፈቀደው መንገድ ብቻ ልንጓዝ ያስፈልጋል። ወገኖቼ ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። ስለዚህ በአጠቃላይ የዛሬዋ ዕለት መጋቢት 27 ቀን ጥንተ ስቅለቱ የሚከበርበት ዕለት ነው ብለና፣ ጥንተ ስቅለቱ ለእግዚእነ ኢየሱስ ክርስቶስ ነው ብለና፣ በማዕከለ ምድር ቀራንዮ ቅዱስ መስቀሎ የተተከለበት ዕለት ነው። የአዳም ተስፋው የተፈጸመበት ዕለት ነው። ፀሐይ ስትጨልም የፀሐይ አምላኪዎች በክርስቶስ ያመኑበት ዕለት ነው። ጨረቃ ደም ስትለብስ የጨረቃ አምላኪዎች ተስፋ የተቋጠረበት በክርስቶስ ያመኑበት ዕለት ነው። ኮከብ ቆጣሪዎች ከዋክብት ሲረግፉ የከዋክብት ፈጣሪያቸው ክርስቶስ መሆኑን አውቀው ለእርሱ የተገዙበት ዕለት ነው። እኛም ደግሞ ከሐሳር ወደ ክብር ከጨለማ ወደሚደነቅ ብርሃን የተሻገርንበት ዕለት ነው። በርሱ ቁስል እኛ የተፈወስንበት ልዩ የድኅነት ቀን ነውና ይህንን ቀን እግዚአብሔር አምላካችንን ደስ የሚያሰኝ ነገር እያደረግን እና ክብር ያስፈልጋለሁ ወንዶቼ። ይሄን እንድናደርግ ደግሞ እርሱ አምላካችን በለይታችን እስከ ክርስቶስ ሁላችንም ይርዳል። ስለዚህ የተማራችሁትን ደግሞ ላልተማሩት ወንድሞቻችሁ አስተምሩ። እኛ የተማርኑን አስተምረን ቢሆን ኖሮ እኛ የሚያወቅኑን አሳውቀን ቢሆን ኖሮ ማንም ሀብቶ ልናስበ ክርስትና ሰጣ ማኅተብ አንገቱ ላይ ካሰረችበት ቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን ይህና እናንተ የተማርነው ስለማናስተምር፣ ያወቅኑን ስለማናሳውቅ ብዙ ቶቻችንን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት በሁሉ ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደረግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳል።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 ማለት ነው። እግዚአብሔር አምላካችን እስካሁን አማሳ ጠብቆ ያስተማረን የመከረን ይደሰል። የአባቶቻችን አምላክ ሁሉ እግዚአብሔር ስሙ የተመሰገነ ይሆንልን። የሰማነው በዝና ልቦናችን ያሳድርብን። ሰሜሽ ብቻ ሳንሆን ለሰማነው ቃል ሠላሳ ስልሳ መቶ ያማር ፍራፍተን፣ ዛሬ ስሙ ቀዳሾች ነገ ደግሞ የመንግስቱ ወራሾች ያደርገን ዘንድ እርሱ መልካምና በጎ ፈቃዱ ይሆንልን። በስዋት ለእግዚአብሔር ወላዲተ ብሎ ለመስቀል ከቦ ይቆየ